ምን ምን ይላሉ ድፎ እሷ ትክፈተው ክፈችው ቆይ ከፈት አድርጌ አርገ ይህ ለማይጾሙ ሰው ሆኖ እንግዲህ ያው የማይጾሙ ሰዎች ክትፎ አለ ጎመን ጎመን በስጋ አለ ቆጮ አለ አልጫ አለ። ቀይ ወጥ አለ። እዚህ ጋር ጥብስ አለ። ጥብስ ወጥ አለ። ዶሮ ወጥ አለ። እንጀራ አለ። ድፎ አለ። እኔም አለው ግን የእኛ የኛ በየአይነት እየመጣ ነው አሉ ጋይስ። ደውል ደውል ደውል። ይሄ ያለ ይሄው ሰናፍጭ አለ። ሰንፍጮ ሰንፍጮ እንዳይለቃቸው እንጂ እነሱን እኛ አናቅም። እኛ በበየአይነት ሰናፍጭ ይበላል ይበላል፣ ችግር የለውም።

ዳዲ ነው የገዛልኝ። ዳዲ ሻው ስታች መታችሁ። እዚህ ጋር የሚነሳው በላይ ደግሞ የፍስግ ነው። እኔ በየአይነቱ ሳይመጣ ለዳድ ምናልት ዳድ በየአይነታችን ሳይመጣ መርከቡ እንዳይነሳ አልኳቸው። እነዚህ ደግሞ ጽዋሚዎች ናቸው። በየአይነቱ እየመጣላቸው ነው። አበሻ ቀሚስ አድርጋ ጧሚ መሰለች። አይደለሁም ማለች። ሰላም ሰላም፣ መክሰብ ነው። ዲስ ኢዝ ቢኒ ማን ወስኪድ ፋሚሊዎች ቢኒ የፋሲካ ዕለት የት ነን ማቲ ቦት ላይ አይቀርም። መቶ ሀምሳ ሰው ነው የመጣው መቶ ሀምሳ ሰው አይታችሁታል። በጣም ነው የሚያምረው። ያ በጣም ለብሳ መድኃኔዓለም ድረስ ግን መስቀል አላረገችም። ግን መስቀል አላረገችም። የታለች? ጽዋሚ ነሽ? እሷ ጽዋሚ ናት። ያው ጽዋሚ ነሽ ነሽ እሷ ጽዋሚ ናት። የሚገርማችሁ አንደኛዋ የሆነች ልጅ አለች፣ አበሻ ቀሚሳ ጽዋሚ ነሽ ስላት አይደለም ማለች። መብቷ ነው። ግን እሷ ምናልባት ፕሮቴስታንት ልትሆን ትችላለች። የሁላችሁ እና አብሬሽን ሰርግ ዩቲዩብ ግን የውላችሁ የሁሉ የሚገባው ሰው በኢየሱስ ስም አረ ዩቲዩብ ይሰራል ይሰራል። የሁሉ የምታየው ሰው በስመ አሙሉ መንፈስ ቅዱስ አረ ሞልቷል። በቃ አብሬሽ ንገራቸው ሞልቷል። የለም ቦታ ቦታ የለም። ምንድነው? ርብቃ ምንድነው? ሰርግኗ በማቲ ቦት ሰርግ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። የሁሉ ህዝብ ውይ፣ ውይ፣ ውይ፣ ውይ። ሰላም ጋይስ፣ እንዴት ናችሁ? አማን ነው ወይ? ለዋሻና የውላችሁ ሰርግ ዩቲዩብ ግን የውላችሁ የሁሉ የሚገባው ሰው በኢየሱስ ስም እረ ዩቲዩብ ይሰራል፣ ይሰራል። የሁሉ የምታየው ሰው በስመ አሙሉ መንፈስ ቅዱስ። አረ ሞልቷል፣ በቃ አብርሽ ንገራቸው፣ ሞልቷል። የለም ቦታ፣ ቦታ የለም። ምንድነው ርብቃ ምንድነው? ሰርግ ነዋ በማቲ ቦት ሰርግ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው! የሁሉ ህዝብ! ዊ ዊ ዊ የተለየ ምግብ ለማይጾም ሰው ደግሞ የተለየ ምግብ አዘጋጅ ተመልሽ። ምንም ነገር አታስቡ። እና ደግሞ ዋናው ሰርጋችን ደግሞ እንግዲህ ፋሚሊ ጋር ስለሆነ ከጾም በኋላ ይሆናል ማለት ነው። በዚህኛው ፕሮግራም ግን ምርጥ የመክሰስ ነው፣ ያው የራት ግብዣ ይኖራል። ግን ደግሞ ለጾመኛ ለብቻ፣ ለማይፆም ሰው ደግሞ ለብቻ የተለያየ ምግብ አዘጋጅ ተመልሽ። እንዳታስቡላ ትፈልግ አንዳንድ ሰዎች ግን ማለት ነው በጣም ነው እንዲተናደራችሁት ቢያንስ ሰርጉ የኛ ፕሮግራሙ የኛ ምንደግሰው ኛ፣ ምንበላው የኛ ምንጋባው የኛ ምን አገባችሁ? ከአንዳንድ ሰዎች ግን